እሺ ተመልካቾች እንዴት ናችሁ? ዛሬ የፌደራል ሲቪል ሰርቪስ ኮሚሽን ከመስከረም ወር ጀምሮ የመንግስት ሰራተኞችን አዲስ ደሞዝ ይፋ አድርጓል። ስለዚህ የተጣራ ደሞዙና አዲሱን ደሞዝ ከነባሩ ጋር አነጻጽሬ መረጃ ልሰጣችሁ ፈልጌያለሁ። እንግዲህ አዲሱ ደሞዝ በደረጃ ነው የተቀመጠው፣ ከደረጃ አንድ እስከ ደረጃ 22 ድረስ። የደረጃ አንድ ደሞዝ 4760 ብር የነበረው 6000 ብር ነው የሆነው። የጡረታ ግብርና ተቀናሽ ተሰልቶ እንግዲህ በአዲሱ የገቢ ግብር ከ4 ሺ እስከ 6 ሺ ብር 20 ፐርሰንት ነው። ከ7 ሺ እስከ 10 ሺ ብር 25 ፐርሰንት ነው። ከ10 ሺ እስከ 14 ሺ ብር 30 ፐርሰንት ነው። ከ14 ሺ ብር በላይ 35 ፐርሰንት ነው። በሚለው ታሳቢ ተደርጎ ደረጃ አንድ ላይ ያለ ያለሰው 4760 ብር ያገኝ የነበረው፣ አዲሱ ደግሞ 6 ሺ ብር ነው። የተጣራ 4480 ብር ይሆናል ማለት ነው።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 ደረጃ 17 19998 ብር የነበረው 25285 ብር ነው የሆነው የተጣራ 16715 ብር። ደረጃ 18 15340 ብር የነበረው 27579 ብር የሆነው የተጣራ 18052 ብር ማለት ነው። ደረጃ 19 16738 ብር የነበረው 30086 ብር የሆነው አሁን የተጣራ 19500 ብር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 ከመስከረም ወር ጀምሮ ይታሰባል ብሎ ያወጣው ደሞዝ ነው። ታክስ ጡረታና ተቀናሹን ተቀናንሶ የተጣራውን ደሞዝ መረጃ እንድታገኙ ነው።